ከዚህ ሰዓት ጀምሮ በዚህ ሰይጣን መሰቃየት የለብንም። ካሌ እኔ እኔ ያለበት ሁኔታ ህልሚው ነው ሊሆን አላውቅም። ህልም መሰለሽ አይደል? የእውነት ትሞቻለሽ። እባካችሁ እሺ፣ ሽጉጥ ይቀመጥና ቁጭ ብለን እንነጋገር። ሰምኛለሽ። ካንቺ ጋር ምንም የምነጋገረው ነገር የለም። ይልቅ ከዚህ ቤት በነፍስ አትወጫትም። ቆይ እኔ ምን አድርጌያችሁ ነው እንደዚህ ጠላችሁኝ? ምንም ይወደድ ስብናለሽና ምንድን አባባ እባክሽን፣ ባደረግኩት ነገር ተጸጽቻለሁ፣ ይቅርታ አድርጊ እባክሽን። አሁን ያንቺን ምክፋት ሀሳብም ለመስማት ዝግጅት ነው። ውጪ ከስቢ ያ ካሬ ግን የሚባል ሰውዬ ሽጉጥ አቀባብሎ ነበር የጠበቀኝ። አሁን ቆን ዳነኝ። አንቺ የገደልሽው እሷ አዳነሽ። እየቀለድኩ አይደለም ዳኒ፣ ያ ጋች አታሎኛል። በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒን በጣም አመሰግነዋለሁ። ሙሉ ለሙሉ ከበደሌ ለመንጻት የእናንተን ይቅርታ አግኝቻለሁ። ይሄዱን ግን ማግኘት አልቻልኩም። ከሄደን ጋር ትገናኙት ጨዋውቱ አይደለም እንዴ? አው ግን ያው በፍቅር አብረን አይደለም አንተ ጠይቀኸኝ ቢምለው ነገር የለም። ግን ደግሞ አንድ ሁለት ቅድመ ሁኔታ አለ። የፈለግሽውን ቅድመ ሁኔታ አቅርቢ። በግዱ ተስማምቶ ይገባበታል። አንደኛ እንዲመረመር እፈልጋለሁ። ቅዱስ ሀሳብ ነው። ጤናን አውቀው መግባት ጥሩ ነገር ነው። ሌላው ደግሞ ጋሼ፣ ለውጡን ለማየት ለትንሽ ጊዜ ቢሆን በሙሉ ልቤ መቅረብ አልፈልግም። በጎዶሎ ልቤ ነው የምቀርበው ከቲና ጋር ያለውን ነገር ነው ለመጨረስ አሰብኩ። ከእሷ ጋር በሀሳብ እኮ ከተለያየን ቆየ። አሁንም ቢሆን እያናገርኳት ያለሁት እዚህ ቤት ላይ ያላት እንቅፋት ስለማቅ እግር በእግር እየተከታተልኩ። ይሄንንማ እኔ ነው የምነግራት። እናንተ ወጣቶችንም ሸጠጫው ያደረጋችሁ ማለት። አባዬ፣ እያደረክ ያለውን ነገር ግን አይተዋል። ተዋት። ይቅርታ አባቡ፣ ብዙ ነገር እሺ ብያለሁ

ቲና ከመጀመሪያውኑ ኤደን ማን እንደሆነችና ለምን እነሱ ቤት እንደምትመጣ ራሱ አታቅም፣ እስከ ዛሬ ድረስ ማለት ነው። እሷን ደግሞ መጀመሪያ ላይ ስትጠረጥር የነበረው ከካሌብ ጋር የተጣሉ ጊዜ የካሌብ ፍቅረኛ ነች፣ ካሌብ ከኔ ጋ ፍቺ ሳይፈጽም እችን ሊያገባ ነው ብላ ብዙ ጊዜ ስታወራ ነበር። እናም ብዙ ጊዜ ስትናደድባት ነበር ማለት ነው። ዛሬ ደግሞ በአይኗ የዳኒ ፍቅረኛ መሆኗን አረጋግጣለች ማለት ነው። ይሄ ነገር ደግሞ እንዲሆን ያደረገው ቲና ኤደን ማን እንደሆነች በዚህ መንገድ እንድታውቅ የፈለገው ደግሞ የካሌብ አባት ነው። እሱ ቀስ ያለ እያለ ቲና መቅጣት ነው የሚፈልገው። ቀስ እያለ እሷን መበቀል ስለሚፈልግ ነው። ዛሬ ደግሞ ዳኒን እንዳጣችውና ዳኒ ሌላ ፍቅረኛ እንዳለችው ፍቅረኛውም ደግሞ እሷ ከዚህ በፊት የካሌብ ፍቅረኛ ወይ ደግሞ የካሌብ አዲስ ሚስት ትሆናለች ብላ ስትጠረጥራት የነበረችው ኤደን እንድትሆን መፈለጉ ደግሞ ቲናን በዚህ ልክ እሷን ለመቅጣት ስላሰበ ነው ማለት ነው። እሷ ደግሞ እንዳየችው ነው፣ በጣም በራሳው ተማራ ስታልቅስ የነበረው አሁን ላይ ምንም የቀራት ነገር የለም። ከሁሉም ሰው ጋር ተቆራርጣለች። አንዳለኝ ብላ የምታስበው ዳኒን ብቻ ነው። ለዛም ነው ያኔ የካ አባት ከቤት ሲያባረራት ሮጣ ሄዳ ዳንኤል አግኝታ ችግር ተፈጥሯል አባዬከው በህይወት አለ እቤት መጣብላ የገጠማትን ችግር ለሱም ለመንገር ሞክራ ነበር። ዳንኤል ደሞ ከሷ ጋር ልብ ለልብ ከተራራቀ ቆይቷል። አሁን ላይ ቲና ምንም ነገር እንደማታገኝና ባዶ እጇን እንደቀረች ሳቅ፣ እሱ ደሞ ወደ ራሱ ልብ ተመልሷል። እናም ደሞ ላጠፋው ጥፋት ራሱ ባለፈው የካሌብን አባት ከታገተበት ቦታ ለማደን ሙከራ አድርጎ ያንን ነገር ደሞ እንደይቅርታ መጠየቅ አድርጎ እነሱን ይቅርታ ብሏቸዋል ማለት ነው። በሰመጨረሻ እሱን የቀረው የኤደን ጉዳይ ነበር። እሱ ሁሉንም ነገር ሲያደርግ የነበረው ይሄንን ሁሉ መስዋዕትነት ሲከፍል የነበረው ለኤደን ብሎ ነው። ከቲና ጋር የሆነ ስራ ሰርቼ፣ እሱ ነገሩን እንደ ስራ ስለያዘው ከቲና ጋር የሆነ ስራ ሰርቼ የሆነ ብር ካገኘው በኋላ ኤደንን አገባታለሁ ብሎ ነበር እሱ ያቀደው። ያ ነገር ደግሞ አልተሳካለትም። እንደውም ኤደን ፍቅረኛውን አሳጥቶታል ማለት ነው። ኤደን መጀመሪያ ላይ ቲና እህቱ እንደሆነች ነበር የምታውቀው እሱ በነገራት መሰረት፣ ከጊዜ በኋላ ደግሞ ፍቅረኛው፣ እሱ ደግሞ እዛ ቤት እንደ ቅምጥ ወይ ደግሞ እንደ ውሽማ ሆኖ መግባቱ ያንን ነገር ስታይ ለብዙ ወራት ተጣልቶ ቆይቶ ነበር ዳኒ ተደጋጋሚ እንደውም ይቅርታ ሊጠይቃት አስቦ ነበር። ኤደንን አግኝቷት እኔ ከጥፋቴ ተጸጽቻለሁ፣ ተመልሻለሁ፣ ይሄንን ሁሉ ነገር ደግሞ ሳደርግ የነበረው እኮ ላንቺ ብዬ ነው አብረን እንድንጋባና አብረን እንድንኖር ብዬ ነበር፣ የሆነ ገንዘብ ለማግኘት ብሎ በዛ ነገር ኤደንን ሊያሳምናት ሞክሮ ነበር። ግን ደግሞ ይሄ ነገር አልተሳካለትም። አሁን በስተ መጨረሻ እንደውም የሚያደረገው የካሌብ አባትን አግዘኝ ብሎ ጠይቆ የካሌብ አባት ያው ዳኒ ምን ያህል እንደተቀየረ ና ምን ያህል ወደ በፊት ማንነቱ እንደተመለሰ ነገሮችን ባንዴ ወደ ሀብት ማማ መውጣት ሳይሆን ስራ የሚሆን አንድ ብሎ ከዜሮ ጀምሮ ራሱን ለመቀየር ማሰቡን ለዛ ነገር መዘጋጀቱን የካሌብ አባት ተረድቷል ና ይሄንን ነገር ለኤደን ነግሮ ነው ዳኒ ተቀይሯል፣ ስለዚህ ይቅርታ አድርጊለት፣ አንድ እድል ስጪ ብሎ እዛ ጋ ኤደንን ያሳመናት ማለት ነው። ኤደን ደግሞ በጣም ልቧ ስለተሰበረ፣ በዳኒ በጣም ስለተጎዳጅ በአንዴ ይቅርታ ልታደርግለት እና ባንዴ ደግሞ ወደ በፊት ማንነታቸው መጀመሪያ ወደ ነበሩበት ፍቅር ልትመለስ አልፈለገችም። እዚህ ጋር የካሌብ አባት ያቀረበላት ሀሳብ አሳማኝ ስለሆነ ብቻ እሷ ለማድረግ ያሰበችው አሁን ላይ እንደ በፊቱ ሙሉ ልቤን አልሰጠውም በግማሽ ልቤ ቀርበዋለሁ እናም ደግሞ ሁለት መስፈርት አስቀምጫለሁ፣ ብላለች እሷ ያስቀመጠችው አንደኛው መስፈርት ደግሞ እንዲመረመር እፈልጋለሁ ብላለች። ያው ሌላ ሴት ጋር ስለሄደ ምናልባት በሽታም ሊኖርበት ይችላል ብላ ስለጠረጠረች መስፈርት አስቀምጣለች። እናም ሁለተኛ መስፈርቷ ደግሞ አሁን ላይ ሙሉ ለሙሉ ልቤን አልሰጠውም፣ ምን ያህል እንደተቀየረ ቀስ ብዬ ማየት እፈልጋለሁ ብላ አስቀምጣለች ማለት ነው። ዳኒም ደግሞ በዚህ ነገር የተስማማ ይመስላል። ምን ያህል እሷን በማጣት እንደተጎዳ ና ያኔ ከእሷ ጋር በተለያዩ ወራቶች ሁሉ ምን ያህል ልቡ እንደተሰበረ ያውቃልና እሷ ደግሞ እችን ያህል በር ከከፈተ ያመጣችለት ዳኒ ደግሞ በዛ በር ገብቶ ያጠፋውን ጥፋት መካስ ይፈልጋል። ኤደንንም መካስ ይፈልጋል። አሁን ላይ እሱ በጣም ደስተኛ ነው ማለት ነው። ቲና ብቻነች ብቻዋን የቀረችው ማለት ነው። ቲና አሁን ላይ የካሌብን አባት ፊትለፊት አግታው ያኔ እንደዚህ ያደርጋለሁ እንደዚህ እገልሃለሁ ብላ ራሱ የካሌብ አባት ሲመጣ ለመጀመሪያ መንፈስ ነው ብላ ብትደነግጥም የካሌብ አባት ደግሞ ትንሽ ቆይቶ ተናዶባት ከዚህ ቤት ውጪ ካላት በኋላ ራሱ ዓይኗን አፍጣ ነበር እዛ ቤት የመጣችው እሷ አንድ የምታስበው እዛ ጋር ከካሌብ ጋር ሚስቱ ነኝ ህጋዊ ሚስቱ ነኝ ሰማኒያችን አልተቀደደም ከዚህ ቤት አልወጣም ብላ ነው የምታስበው። ካሌብ ከዚህ ቤት ውጪ ልን አንፈልግሽም የቀረሽን ልብሶችን ንብረቶችሽን ይዘሽ ከዚህ ቤት ውጪ ሲላት ማለት ነው እሷ ያሰበችው በቃ እኔም የባሌ ቤት ነው የትም አልሄድም፣ ፍቺ አልፈጸምንም፣ ወዴትም አልሄድም እያለች ነው ማለት ነው። እዛ ጋ ግን ቤቱ የካሌብ ሳይሆን የአባቱ ቤት ነው። አባቱ እሷንም ሌሎቹንም ከዛ ቤት ማባረር ይችላል። ግን ደግሞ እሱ ለማድረግ ያሰበው እሷን ከዚህ ቤት ከማባረራት አሁን ባዘጋጀላት መሰረት ዳኒን ተወቀው ዳኒ ፍቅረኛ እንዳለችው ፍቅረኛውን ደግሞ ኤደን እንደሆነች ያንን ነገር ተወቅ በሚል ነው እዛ ጋ እሷን ከቤት ማባረር ማስፈራሪ የሚለውን ነገር ትቶ እንደውም ደግሞ ለሚመጡት እንግዶች እሷ ምግብ በእጇ እንድታዘጋጅላቸውና ወታ ራሱ እንግዶችን እንድትቀበል ነው ያደረገው። እሱ ያላት መጀመሪያ የሆነ ወዳጄ ፍቅረኛውን ይዞ መጥቶ እዚህ ከኛ ጋር መተዋወቅ ይፈልጋል፣ ስለዚህ ለእንግዶቼ ምግብ ስሪ ነው ያላት መጀመሪያ። እንደውም ትሁት ትሰራለች ተብሎ ነበር። ካሌብ ደግሞ ትሁትን የሆነ ቦታ ይ ምሳ ልጋብዛ ትፈልጋለ፣ እሷ አሁን ላይ ምሳ ለመስራት ሳይሆን ምሳ ለመጋበዝ ነው ዝግጁ የሆነች ብሎ ያን ነገር ሲነግራት ይሄ ነገር ራሱ ቲናም በጣም አበሳጭቷታል። እንዴት እኔ ህጋዊ ሚስቱ እያለው ሰራተኛን የቤት ሰራተኛ ትሁትን ይዞ ሄዶ ምሳይ ጋብዛታል የሚለው ነገር ራሱ በጣም አበሳጭቷታል ማለት ነው። ትሁት ደግሞ ካሌብን እንዳፈቀረችው ዛሬ በአንዳንድ ነገር በግልጽ ተረድተናል ማለት ነው። ካሌብ እሷ ለአባቱ ላደረገችው ነገር እዛ አባቱ የታገተበት ቦታ ሄዳ ሕይወቷን አደጋ ላይ ጥላ አባቱን በማዳኗ ዛሬ የሰዓት ስጦታ ሰጥቷት ነበር። እናም ደግሞ ይሄ ነገር ያንስባታል፣ ለሷ ከዚህ በላይ ሌላ ነገር ማዘጋጀት አለብን ብሎ ከአባቱ ጋር እየተማከሩ ነው። ትሁት ደግሞ ካሌብን ከመጀመሪያውኑ በልቧ ስላኖረች ሰዓቱን ሲሰጣት ደግሞ በጣም ደስ ብሏት ነበር ወደ ኪችን ገብታ በሀሳብ ስትመሰጥ የነበረው ይሄ ነገር ደግሞ ለኤደን ግልጽ ሆኖላታል። ሰዓቱ ነው ወይስ ስጦታ የሰጠች ሰው ነው ደስ ያለች ብላ እዛ ጋር ካሌብን እንዳፈቀረች አውቃበታለች ማለት ነው። ትሁት ደግሞ እዚ ጋር የፈራች ይመስላል። ለካሌብ ያላትን ፍቅር ለሱ ለመንገር ትንሽ ፈርታለች። እሷ ያሳሰባት ምናልባት ይሄንን ነገር ነግሬው እሱ እኔ በማስቦ መንገድ ካላሰበ፣ ምናልባት ደግሞ ልንጣላ እንችላለን፣ እነሱ ላስቀይማቸው፣ ላስኮርፋቸው እችላለሁ የሚለው ነገር ስላሳሰባት ነው። አሁን እዚ ጋር ኤደን ሂጂና ፍቅርሽን ንገሪው ስትላት ያንን ነገር ፈርታ መንገር አልችልም ያለችው ማለት ነው። ካሌብ ደግሞ እሱም ያፈቅራት ወይ ደግሞ እሱም በምላሹ የወደዳት ይመስላል ባይነግራትም። ለዛም ነው እዚህ ጋር ቲናን ለማስቀናት ብቻ ሳይሆን ከዚህ በፊትም አባቱ ያለው ነገር አለ። እንደውም አባቱ ምሳል ጋብዛችሁ ብሎ ካሌብንና ና እሷን ይዟት የሄደ ቀን ትሁት ቀሚስ ለብሳ አእምሮባት ሳይ ካሌብ ያኔ በጣም በሷ ተደምሞ ነበር። ለአባቱም ሲነግረው የነበረው ትሁት ለካ እንደዚህ ታምራለች እንዲ ብሎ ያንን ነገር ለአባቱ ሲያወራ አባቱ እንደውም ከፈለካት ልዳርህ እንዲህ ብሎ ነበር። ትሁት ያንን ነገር በጆሮዋ ሰምታለች። ምናልባት ካሌብ ከዛ ቀን ጀምሮ ትሁት ሊወዳት ይችላል። እሱ በፊት የሚያውቃት የቤት ሰራተኛ ሆና አሮጌ ልብሶችን ለብሳ ቤት ውስጥ ስትንቀሳቀስ ነው እንጂ እንደዚህ የሚያምር ልብስ የሚያምር ቀሚስ ለብሳ ምሳ ግብዣ ወይ ደግሞ እራት ግብዣ ስትወጣ አይቷት ስለማያውቅ ነው። ያኔ እንደዛ በጣም ደስ ብሏት እንደዚህ ታምራለች እንዲህ ብሎ ሲደመም የነበረው ማለት ነው። አሁን ደግሞ ትሁት እንዳፈቀረችው ግልጽ ነው። ካሌብ ደግሞ እዚህ ጋር እሷን ምሳ የሚጋብዛት ቲና ትቅና ወይ ደግሞ ቲና እንድትናደድ ብሎ ሳይሆን ምናልባትም እሱም በምላሹ ሊያፈቅራት ይችላል ማለት ነው። ይሄ ነገር ደግሞ ለቲና በጣም የሚያበሳጫት ነገር ነው። እሷ ከበፊትም ከትሁት ጋር ጠልናቸው ትሁትን በጣም ትጠላታለች። እናም ደሞ እዚህ ጋር ህጋዊ ባሏ ትሁትን እሷ የምትጠላትን ጠላቷን ሲያገባት ይሄ ነገር ደግሞ በጣም የሚያበሳጫት በዚህ ንዴት ላይ እያለች ነው እዛ ጋር አንድ አለኝ የምትለው ዳኒ ከኤደን ጋር ፍቅረኛ መሆናቸውን ያየች ማለት ነው። እሷ እንደውም ያየቻቸው ሲሳሳሙ ነው። እዚህ ጋር አሁን የመጀመሪያ እርምጃው ወይ ደግሞ የመጀመሪያ ዱላዋ ልታሳርፍ የምትችለው ዳኒ ላይ ነው። በብዙ ነገር ስለተናደደች፣ በብዙ ነገር ተስፋ ስለቆረጠች አሁን ልታደርግ የምትችለው እሷ ዳኒ ነው ከአጠገቤ የኔ ሰው መስሎ ዳኝ ብላዛጋ እሱን ለመቅጣት ልታስብ ትችላለች። እሱን የምትቀጣው ደግሞ ቀጥታ ዳኒን በመጉዳት ወይ ደግሞ ዳኒን በማሳገት ሳይሆን እሱ ኤደንን ምን ያህል እንደሚወዳት ምን ያህል እንደሚያፈቅራትና ይህንን ሁሉ ከመጀመሪያውኑ ጀምሮ ከቲና ጋር የተጣመረው ኤደንን ለማግባት ወይ ደግሞ ከቲና ጋር የሆነ ገንዘብ ሰርቶ ያንን ገንዘብ ወስዶ ሄዶ ኤደንን ለማግባት የሚለውን ነገር ከአሁን በኋላ ካወቀች፣ ምናልባት አይታወቅም፣ ኤደንን አሳግታት ወይ ደግሞ እሷን ጎርታት ዳኒ ልትበቀለው ትችላለች ማለት ነው። ከመጀመሪያውኑ ስትጠረጠር ነበር እሷ ለካሌብም ለዳኒም እቺ ልጅ ቆይ መናቹ ነች ብላ ስትጠይቀው ነበር ደጋግማ። ዳኒ ደግሞ እዛ ጋር እኔ ምንም እማቆ ነገር የለም ብሎ ደጋግሞ ሲነግራት ነበር። ቲና ግን ከአንዳንድ ነገሮች ስትጠረጥር ነበር። እዛ ቤት ኤደን ስትመጣ ዳኒ በጣም ይደነግጣል፣ በጣም ይርበተበታል። እናም ደግሞ ከካሌብ ጋር እጅ ለእጅ ተያይዞ ሲሄዱ ራሱ ቲና ከምትናደደውና ከምትበሳጨው በላይ በጣም ሲናደድና ሲበሳጭ የነበረው ዳኒ ነውና፣ ይሄ ነገር ራሱ ከዚህ በፊት ጥያቄ ፈጥሮባት ስትጠይቀው ነበር። እኔ ራሱ በዚህ ልክ አልተናደድኩም አንተ ቆይ ምንድነው የሚያናድድ? ብላ ያንን ነገር ዳኒን ስትጠይቀው ነበር። ዳኒ ደግሞ ያው በግልጽ አልነገራትም። ለዚህ ለዚህ ነው የምናደድ ብሎ ምንም የነገራት ነገር የለም። እሷ ምንም ያገኘችው ፍንጭ የለውም። ግን ደግሞ እዛ ጋ የዳኒ በዛ ልክ መበሰጨትና መናደድ ጥያቄ ፈጥሮባት ነበር። አሁን ደግሞ እዚህ ጋ መልሶቿን ታገኛለች። ያኔ ጭንቅላቷ ውስጥ የተፈጠሩትን ጥያቄዎች ዛሬ ደግሞ እዚህ ጋ ፊትለፊት ስታየው ዳኒ ፍቅረኛውን ይዞ መጣ። እናም ደግሞ በፊትም ከአንቺ ጋ የተጣመረው እኮ ለሷ ብሎ ነው።